ሀገሪቷና ሕዝቦቿ ላይ የማይቀን አልነበረም። መንግስት ለዜጎቹ የሚያደርገው ሁሉ ለበርካታ አፍሪካውያን የህልም እንጀራ ነበር። ከመኖሪያ ቤት እስከ ትምህርት ቤት፣ ከሕክምና እስከ ሰርግ ወጪ ድረስ የሚሸፍን መሪና ውብ ሀገር ነበራቸው፣ ከአንዳንድ የአውሮፓ ሀገራትም የበለጠ ቀብጠውና ተታለው ግን መሪያቸውን ጋዳፊን ገለው ለ14 ዓመታት ስቃይና መከራ ውስጥ የገቡት ሊቢያውያን አሁን አዲስ የተስፋ ጮራን አሻግረው ማየት ጀምረዋል። ይህን ተስፋ በውስጣቸው የዘራው ደግሞ የሙአመር ጋዳፊ ቆራጥ ልጅ የሆነው ሰይፍ አል ኢስላም ነው። ሰይፍ ከዛሬ ሰባት ዓመት በፊት የሊቢያ ፖለቲካ ላይ የነቃ ተሳትፎ እያደርግ ነበር። ይህን ተከትሎ ምዕራባውያኑ በዓለም አቀፍ የጦር ወንጀለኞች ፍርድ ቤትና በአገር ውስጥ ታጣቂዎች አስፈረደውበት ነበር። እሱም እነዚያን ከባድ ዓመታት በግዞት ሌላ አገር ተሰዶ ካሳለፈ በኋላ አሁን በልበ ሙሉነትና በቆራጥነት ወደ ሊቢያ ተመልሷል። ቀጣዩ ምርጫ ላይም እንደሚሳተፍ አሳውቋል። ሁለት ታጣቂ መንግስቶች የተቀራመቷትን ሀገሩንም አንድ እንደሚያደርግ ገልጿል። የሀገር ሽማግሌዎችና የጎሳ መሪዎችም ድጋፋቸውን እየገለጹለት ነው። ጋዳፊን አስገድለውና ሀገሪቷን መንግሥት አልባ አድርገው አንጡረ ሀብቷን እንዳሻቸው የዘረፉት ያሉት ምዕራባውያንም የጋዳፊ ልጅ ዓላማና በሕዝብ ያገኘው ድጋፍ ከፍተኛ ስጋት ውስጥ ከቷቸዋል። ሞደርን ሪፕሬዘንቲቲቭ ዲሞክራሲስ ኢን ዘ ዌስት ሃቭ ፎለን ፋር ሾርት